ኢድ ሙባረክ እንኳን አደረሳችሁ ብያለው። ድግስ የሁላችሁንም እንኳን አደረሳችሁ፣ እንኳን አደረሰን። የሁሌም የዘንድሮ ፈጠነ፣ የዘንድሮ ፈጠነ እንላለን ሁላችንም፣ ግን እሱ ሁሌም ያው ነው። ብቻ አልሐምዱሊላህ። ኢንሻአላህ ደሞ አመት አመት ያደርሰን ብያለሁኝ። ግን እኔ ቪዲዮ ሰርቼ አላውቅም። ረመዳን ተገባ ሁለት ሶስት በጣም ጠፍቻለሁ ማለት ነው ነውና ሸር እያደረጋችሁ እስኪ አበረታቱ እና ደግሞ አሙና ፈኪ እንዳያችኋቸው ምር ድምቅ ብለው እየመጡ ይገኛሉ ማለት ነው። እና በአንድ አይነት ልብስ እንዴት ናቸው? ያምሩ ያምራል። ልምር እኛ ሀገር በቃ እንደዚህ አይነት ልብስ ማለት ያኔ ዘን ሀገር ልብስ ያስንቃል። ድሮም እኛ ሀገር ልብስ እንደሚሻል እናቃለን። ከዚህ ሀገር ሄደ በጣም እኮ ነው ማለት ሳምንት አይደርም ሲቀደድና የኛ ሀገር ግን እስቲዎት እና ያምርባችሁ አላው ብያለሁኝ። በቀደም ነው ትንሽ ከፍቶታል ከነበው ጋር ታምረም ከፈኪጋ ነው የምታምረው ምናምን አሉኝ እያለ ትንሽ ስሜታዊ ሆኖ ነበርና ብዙ አጋጣሚ በነበው ጋር ታምረም ምናምን ሌላ ሰው ብሎ ሊሆን ይችላል። ግን ብዙ ጊዜ ተፈኪጋ ነው ያን ማለት ያን መጀመሪያውን ሲመጡ በአንድ ስለመጡ በቃ አለ አደለ እንደዛ ለማለፍ ፈልገን ነው እንጂ ተነባ ጋር አታምርም ተፈኪሀ ነው የምታምረው ያለ። እኔ እንጃ። አንዱ ግን እንደዛ ያለ እኔ አንድ አይነት ብሎ አላየሁም። ግን እኔ ራሱ አንድ ላይ ሲሆኑ የሚያምርባቸው ነገርስ ብያለሁ። እና በቃ አለ አደለ እነባህ ዱነቻ አደለ ከፈኪሀ ግን ብዙ ሰው በቃ ተገቡ ተገቡ ሲላቸው ነበረ ነው። አህሙ ትንሽ ከፍቶታል። በዚህ አጋጣሚ አህሙን ይቅርታም ጠይቅ አለባችሁ። ሰምታችኋል እነውዱት ይ ሲቀጥል ደግሞ ማለት ነው ኢቢኤስ ላይ የቀረበችው ልጅ ያው እንዳለ በቃ ቲክቶክ ላይም በይ እንትኑ ምን ያልተጠራ ነገር ማለት ያንኛው እንዴት ታውቂያለሽ ምንም ልትሉት ትችላላችሁ። ግን አሁን ግራም ያጋባ ነገር ነው። የንስቴ ልጅ ማለት ነው ያኔ እንዴት ለድራማ ብላ እንደዛ አይነት ነገር ትሰራለች? ዘር ተዘረኝነት እንዴት ታባላለች? እንዲህ አይነት ድራማ አለ እንዴ? ወይ ደግሞ እኮ ማለት በልጅቷ ማለት ምን ለማለት ፈልጌ ነው፣ ይቺ ልጅ እንደገና ሁን በቃ አይደል፣ ለዛኔ ያቀረቧት እውነቱን ትትናገር ከዛ እንደገና ደግሞ እንደዚህ ሚዲያ ላይ እንደ መነጋገሪያ ስትሆን ይሄ ነገር ወዴት ሄደ ብለው ሄደውንም እንዳጠፉት እሷንም ደግሞ እንደዚህ እንደዚህ ተሄደ ይማን ምናም ድራማ ነው በይ ተብላ ሊሆን ይችላል። በነገራችን ላይ እንደዛ ከሆነ በጣም ታስታለች ራሷን ያኔ ያንን ጉዳ ሳልፋ የለ ካሁን በኋላ ምን ሊመጣባት ብቻ እንጃ። ግራ ነው የሚያጋባው የምር ሉላ ተስራለች ምናምን ምናምን ድራማ ከሆነ፣ አው ሉላ መታሰር አለባት። እንዲህ አይነት ድራማ ይሰራል እንዴ? ድራማ ከሆነ ሁለታቸውም ጥፋተኛ ናቸው ማለት ነው። ግን እርግጠኛ አይደለንም። አሁን አስገድደዋት እንደዚህ በይ ተብላ ሊሆን ይችላል። ግን ደግሞ ድራማ ከሆነ ጥፋቱ የሉላም የልጅቷም ነው። ስለዚህ መያያዟት ትክክል ነው። ይቺ ልጅ ደግሞ መጀመሪያውንም መቅረቢያ ናት። እንደገና ደግሞ መተደራማውን ትላለች፣ እንደ ዘር ተዘርታባለች። በኋላ ምን ድራማ ነው? እንደዚህ አይነት ድራማ አለ እንዴ? ግን ለምንድነው ሰው ጦር ለበውሳ? ሱብሃን አላህ ማለት በቃ፣ ሰው የማይሰራው የለም። ሁሉም ኢትዮ ኢትዮብ ኢትዮብ ኢትዮብ አሁንማ በቃ አስር ተ አስር ሰብስክራይብ የሌለው እንኳ እንትን ታዋቂዎች በዛ ላይ ፊልም እየሰሩ ይለቃሉ። ነው የምር። እና በጣም ነው የሚገርመኝ፣ በጣም ያሳዝናል። ዘበኑ ግን ብቻ ፈጣሪ ይጠብቃል። ሚዲያ ያስጠላል የምር በዚህ ልክ ያኔ ወርዷል በቃ